ኩላልትሽ ፌል የማድረግ እድል አለው። ጸበል ቦታዎች ሰፍራዎች ሄጃለሁ። ሰባት ሐሞት ጠጠር አለባት ተባለ ዶክተሩ ግራ ገባው። መዳናች ማ ፓስተር መጨረሻ ላይ ሐሞት ጠጠር ያለበት ሰው ኩላሊት ጠጠር ያለበት ሰው እጃችሁን ጭናችሁ ጸልዩ ሲል ጠዋት አኪም ቤት ሄጄ ዶክተሩ ዝም ብሎ ይፈልጋል ሆዴ ውስጥ ማለት ነው ሀዊ የት ከተሻቸው ነው ሲለኝ ተፏቸዋል። ፓስተርም ጸልዩልኝ እግዚአብሔር ያከብርሻል አለኝ። እግዚአብሔር ደግሞ አከበረኝ በክብርም ዳሬ መጀመሪያ እግዚአብሔር ይመስገን በዛሬ ቀላ ደረሰን። ቤተ ክርስቲያኔን እና ፓስተሬን ማመስገን ቴንኪዩ ማለት እፈልጋለሁ። እኔ እታመም ነበር ከልጅነት ጀምሮ ከአስራ ሶስት አመቴ ጀምሮ ነርቭ የሚባል በሽታ ነበረብኝ። ይጥለኛል፣ አግሬሲቭ ሊያደርግም ይችላል ብዙ ነገር ያደርገኛል። እና ብዙ ነገሬን አጥቼበታለሁ ትምህርቴን መድረስ የነበረብኝን ቦታ ሁሉ አጥቼበታለሁ ማለት እችላለሁ። እና ይጥለኝ ነበር። መማር አልችልም። አንዳንዴ ስሜኑ ላልረሳ እችላለሁ፣ ግላስ ውስጥ ሆኜ ያለውበትን ቦታ ላልረሳ እችላለሁ። እና ማለክ ሰው ከፍቶኝ አይደለም ወይ ህመሙን ትዝ ብሎኝ ሳይሆን እግዚአብሔር እንዴት እንደረዳኝ ሳስበው ብቻዬን ሳስበው እራሱ አለቅሳለሁኝ። እኔ ኦርቶዶክስ እምነት ተከታይ ነበርኩኝ። ቤተሰቦቼን አስጨንቅያቸዋለሁ። ከሀኪም ቤት እስከ ጸበል ቤት ብዙ ጸበል ቦታዎች፣ ስፍራዎች ሄጃለሁ። በጣም ያቅተኝ ነበር እና እንደውም አንዳንዴም እናቴ ወይ ውሰዳት ወይ ደግሞ አድናት ነው የምትለኝ እና አባቴ ደግሞ የምለው ህይወቴን ወደኋላ የጎተተው ያው ህመም ነው ይለኛል። ምክንያቱም ሃሌ የተባለ ሁሉም ቦታ ስፍራ ወስደውኛል። እና መጨረሻ ላይ ወሰንኩኝ፣ በቃ እግዚአብሔር ከአዳንኝም ያድነኛል፣ ከሞትኩም እሞታለሁ። ካሁን በኋላ ጸበልም አልሄድም፣ ቤተክርስቲያን አልሄድም ብዬ ወሰንኩ። ስራም ከጀመርኩ በኋላ ስራ አቃተኝ። ዋን ሳይድ ነው የሚያመኝ፣ ነርቭ ሲባል በአንድ በኩል ነው። ይሄኔ በዚህ ሳይድ ነው በቀኝ ነው። እና ራስ ምታት ኃይለኛ አለኝ። ትራማዶል ነው ወስደው አንቲፔን ውስዳለው ሌላ መድኃኒት ምንም አያሽለኝም። አንዳንዴ ደግሞ መርፌ ወጋለሁ፣ የሚያስተኛ መድኃኒት ይሰጡኛል ዶክተሮች። በቃ ጥቃቅን ቲውመሮች ጭንቅላቶች ውስጥ ስላሉ ሰርጀሪ ማድረግ አንችልም፣ ግን እንደዚሁ በቃ በአንቲፔን ነው የምትኖሪው። መዳን አትችይም አለኝ ዶክተር ማለት ነው። ከዛ ወደዚህ ቸርች በአጋጣሚ ነው የመጣሁት። አንድ ቀን ፕሮግራም ነበር፣ መጨረሻ ላይ ቁጭ ብዬ ሰውጣ ነው ሰላም እያያገኘችኝ እና ተመልሽሼ መምጣት አልፈለግኩም፣ ምክንያቱም ተስፋ ቆርጫለሁ። በቃ መጨረሻ ላይ ደርሻለሁ፣ አይሻለኝም፣ በመድኃኒት ነው የምኖረው። ደብቄ ግን መድኃኒት ወስዳለሁ፣ ምክንያቱም እናቴ እንዳትከለክለኝ፣ በቃ ቸርች መሄዴን እንዳትከለክለኝ። ነፍሴ ድናለች ብዬ ስላመንኩኝ ድኛለሁ። በቃ እኔ ብሞትም ወደ ጌታ ነው የምሄደው፣ አሁን የምሄድበትን አውቃለሁ ብዬ ስላሰብኩ ከስጋዬ ተስፋ ቆርጫለሁ። እድናለሁ ብዬ አላስብም። ከዛ ሰላም ደወለችልኝ እና አናገረችኝ ደህንነት ትምህርት ፓስተር ቲጂ ታስተምርሽ ብላ ስልኬን ሰጠቻት መሰለኝ። ደወለችልኝ ልኝ በግል ነበር ምታስተምረኝ። የዛኔ ደግሞ ኩላሊቴን በጣም አሞኝ ነበር። መተኛት አልችልም፣ መቀመጥ አልችልም። ሐኪም ቤት ደግሞ ሲሄድ ሰርጀሪ መሆን አቺ አለኝ ዶክተሩ። ግን በጨረር ይመታልሻል፣ ጨረር ግን ያው ጨረር ነው። አንቺ ብዙ መድኃኒት ስትወስጂ ስለነበረ የነርቭ መድኃኒት ስትወስጂ ስለነበረ ይጎዳሻል፣ ግን ጸልይ አለኝ ዶክተሩ ክርስቲያን ነው። እና ከዛ እዚህ መጥቼ ፓስተር አስተማረችኝ። ደህንነት ትምህርት ተማርኩ። የጥምቀት ትምህርትም ተምሬ ቅዳሜ እለት እናቴ እምቢ አለችኝ፣ አትጠመቂም አለችኝ። ከዛ እሷን ላለማስከፋት ፓስተር ጋር ደውዬ አይመቸኝም ፓስተር እያልኳት፣ ከዛ አይ ኖ መምጣት አለብሽ አለችኝ። መምጣት አለብሽ ብላ ስትቆጣኝ መጣሁ። ቅዳሜ ተጠመቅኩ። ሰኞ ሐኪም ቤት ገባሁ ማለት ነው። በቃ ኤመርጀንሲ ሐኪም ቤት ገባው። ስገባ ጠጠሩ ወጣና የሽንት ዱቤ ውስጥ ገብቶ ተደፍኖ ቀረ። ዶክተሩ በቃ ሀዊ እንኳን ደስ አለሽ፣ ጠጠሩ እኮ ወጣልሽ፣ ያለምንም ሰርጀሪ፣ ያለምንም እንትን ምንድን ነው ጨረር እየወጣልሽ ነው አለኝ። ደስ አለኝ። እኔም በቃ ይህንማ እግዚአብሔር ይሄን ካወጣልኝ ኩላሊቴ ከዳነልኝማ ሄጅ መሰክራለሁ ብዬ ቤት ተመልሼ የገባው ከዛ ደቂቃ ጀምሮ ግን እኔ አልቻልኩም ወደ ሀኪም ቤት መለሱኝ። ሁለተኛ፣ ሶስተኛ፣ አራተኛ ቀን ላይ ራሴን መቻል አቃተኝ። በቃ ህመሙ ባሰብኝ። ከዛ ሰላም ደወለችልኝና የምስክር ወረቀትሽ ሽንመተሹ ሰጂ ወስጄ ልሻለሁ ለምን ቀረሽ ስትለኝ እመጣለሁ አልተመቸኝም አልኳት። በዛን ሰዓት ግን እኔ አይቪ ላይ ነኝ፣ ግሉኮስ ተደቅኖልኝ ሰው ጸልይልኝ አይልም አላልኳትም። ዝም ብዬ እንዳመመኝም አልነገርኳትም። እያልኩኝ ግን ባሰብኝ። በቃ ቮሚቲንጉም ባሰብኝ። ሽንቱ ወደ ሰውነቴ እየተመለሰ ሰውነቴ እንዳላባበጠ ዶክተሩ ግራ ገባው። በቃ ሌላ ቦታ ሊልከኝም አልቻል አልፈለገም። እግዚአብሔር እሱ ውስጥ በቃ ገብቶ በእሱ ረዳኝ እምቢ አለኝ፣ በቃ ዶክተሩ። ከዛ ከእንደገና አልትራሳውንድ ስታይ ሰባት ያመት ጠጠር አለባት ተባለ ድጋሚ ማለት ነው። እና እኔ ደነገጥኩ በቃ። ለምን ይፈተናለሁ? ያኛውን ህመም ሰባት አመታት ታሜ ይሄኛው ሲጨመርብኝ ተስፋ ቆረጥኩ። ከዛ ዶክተሩ አይዞሽ ይሄኛው ይውጣልሽ እንጂ ኩላሊትሽ ይትረፍልሽ እንጂ እሱ ያለ ምንም ፌለሪቲ ይውጣልሽ እንጂ ይሄኛውን እኔ ሰርጀሪ ያደረግሻለሁ በጣም ቀላል በሽታ ነው አለኝ። እኔ ግን በቃ ማን ይሰጠኛል ኩላሊቴ ፌል ቢያደረግላል። በቃ እናቴ ትታመማለች ሃይፖታይሮዲዝም ነች እና ወንድሞቼ ስባ ይሰጡኝ እላለሁ ወይ ደግሞ ከሰጡኝ በኋላ ስነሱ ቢሞቱብኝ በቃ ብዙ ነገር አስባለሁ። እዛ ተኝቼ ግን አይ ድነሽ ትወጫለሽ ትለኛለች አንድ ጓደኛ ያለች እና፣ ድነሽ ከዚህ ስትወጪ ታገለግያለሽ ቤተክርስቲያን ሄደሽ ትመሰክርያለሽ ስትለኝ እኔ ባያድነኝም እንኳን ነፍሴ ድናለች። ግን በቃ ስቃዩን ጠላሁት። በጣም ስቃዬ እየባሰብኝ መጣ። ስምንተኛ ቀን ላይ ሲያቅተኝ በቃ አባቴ ሁለቴ መቅበር አልችልም አንደኛውን ልጄን ቀብሬያታለሁ እሷን መቅበር ስለማልችል በቃ እሷ ከምትሞትብኝ ቤቴ ይሸጥና ሌላ ቦታ ሄዳ ትታከማለች። ከዛ አይ እኔ አልሞትም አትሞች የሚለኛል ውስጤ ግን ተስፋ ቆርጣለሁ። ደሞ ቢያስብ የመጣውበትን ነገር ሁሉ ሳስብ በቃ ነፍሴ ልትወጣ ነው፣ ይሄ መጨረሻዬ ነው አልኩኝ። ብዬ በንጋታው ዶክተሩ መጣና በቃ ነገር ሪፈር አረግልሻለሁ ሌላ ዶክተር ከኔ የተሻለ ዶክተር ሰርጀሪ ይሰራሻል። ኩላሊት ጠጠሩ ከወጣ ሰማንያ አምስት ፐርሰንት ከወጣልሽ ኩላሊትሽ ከተረፈ ተረፈ፣ ካልሆነ ግን ኩላሊትሽ ፌል የማድረግ እድል አለው፣ ምክንያቱም ከደማ መውጣት አለበት አለኝ። እሺ አልኩኝ። እኔ ወይ መሞት አለብኝ ወይ መዳን አለብኝ ብዬ ጠዋት ተነስቼ ወደ አልትራሳውንድ ክፍል ሲያስገቡኝ ጠጠሯ ወጥታለች። ጫፍ ላይ ነች ልትወጣ፣ በቃ አምስት ፐርሰንት አላት። እንኳን ደስ አለሽ አለኝ ዶክተሩ ማለት ነው። እዛ በጣም ደስ አለኝ፣ ጠጠሩን ወጣልኝ። ከዛ በኋላ ግን ኩላሊቴ ቁስለት ነበረበት፣ ረዥም ቀናቶች ጠጠሩ ስለደፈነ የሽንትቱ ቦይ። ከሰውነቴ ውስጥ እነዛ ሽንቶች እስኪወጡልኝ እስከ ዘጠኝ ወር ይወስድብሻል፣ ግን ከሶስት ወር በኋላ ሰርጀሪ ይሰራልሻለው መተሽ እዚሁ አለኝ። ከዛ በኋላ ነው እዚህ መጥቼ ቪዥን ሼሪንግ ተመዝግቤ ቪዥን ፓስተርና፣ መጀመሪያ ያስተማርከን ማለት ስለ ቤተ ክርስቲያን አረድ ከተረዳኝ በኋላ በቃ እዚህ ቤተ ክርስቲያን እኔ ነው ማገልገል ያለብኝ እዚህ ቤተ ክርስቲያን ነው መምጣት ያለብኝ ብዬ መጣውኝ። ምስክርነት ነበር እዛች ጋር የምትቀመጠ አንድ እህታችንና የሆነ ሰውም ብቻ መሰከሩ እየመሰከሩ ለምንድን ነው ታዲያ ኔ ስም አያድነኝ? ምክንያቱም እኔ ብዙ ጊዜ ሰርጀሪ ተብያለሁ። በጣም በርጋታ ጊዜያቶች አድኝም ተብያለሁ። መማር አትችይም፣ ቤት ውስጥ መቀመጥ አለባት ተብያለሁ። ትምህርት መማር አትችልም ተብያለሁ እኔ ማለት ነው። እኛ ቤት ውስጥ አይናገሩኝም። በቃ አንዳንዴ ቃል ወረቡድ ይችላሉ። አግሬሲቭ ነው የሚያደርገው በሽታው ማለት ነው። ይነሳብኛል። ሲነሳብኝ የማደርገውን አላውቅም። ትምህርት ቤት ውስጥ ቁጭ ብዬ እዛው ቀራለሁ ወይ ሌላ ሰው ነው መጥቶ ሀዊ ብሎ ከእንደገና ከእንቅልፍ እንደሚነሳ ነው ተነስቼ ወደ ቤት ሄደው። አንዳንዴ ሰው ይዞኝ ይገባል ቤት እና እናቴ በጣም ትሳቀቅ ነበር በቃ ትምህርቱ ይቅርብሽ ቤት ውስጥ ቁጭ በይ ነው የምትለኝ እና ለእነሱም በጣም ፈተና ሆኝባቸው ስለነበረ ተስፋ ቆረጡ መጨረሻ ላይ በእኔ ወይ በቃ ከእግዚአብሔር ካዳንሽ ያድንሻል ከሞትሽም ለሞት ሞች ያለሽ ግን ጸልይ ትለኛለች እናቴ መጨረሻ ላይ ሰርጀሪ ልሰራ ሶስት ወር አልቆ የዛሬ ሁለት ዓመት መስከረም ላይ ልቅ እዛ ጫፍ ላይ ቁጭ ብዬ ፓስተር መጨረሻ ላይ ይጸልይ ነበር እና አሞት ጠጠሪ ያለበት ሰው ኩላሊት ጠጠሪ ያለበት ሰው እያለ ይጸልያል። እጃችሁን ጭናችሁ ጸልዩ ሲል በቃ ሮጬም መጥቶ እጅ ጭኖብኝ ቢጸልይልኝ ደስ ይለኛል፣ ግን ደግሞ ፈራውኝ ወደዚህ መምጣት። ከዛ በቃ ጌታ ሆይ አንተ ቃልን በእኔ ላይ ትፈጽማለህ፣ ይሄ ቃል የወጣው ለእኔ ነው፣ በቃ ሰርጀሪ አሉንም አንተው ታጠፋልኛለህ ብዬ አልቅሼ ጸለይኩ ወጣሁ። ከዛ ሰኞው ጠዋት ሐኪም ቤት ሄጄ አልትራሳውንድ ሰው ዶክተሩ ዝም ብሎ ይፈልጋል፣ ሆዴ ውስጥ ማለት ነው። ሊጽፍልኝ ወደ ሰርጀሪ ታዊ የት ከተሻቸው ነው ሲለኝ፣ ተፏቸው አልኩት። ከዛ ዶክተሩ ጋር ከእንደገና ሰርጅን ነው እና በጣም ጎበዝ ዶክተር ነው። በጣም ክርስቲያን ነው ሲያክመኝ የነበረው፣ ራሱ እንደ አባት እንደ ወንድም። እግዚአብሔር ሲወዳችሁ ሰው ይሰጣችኋል በየሄዳችሁበት። እና እኔ በየሄድኩበት ሰው ይሰጠኛል። ወድቄ መንገድ ላይ እንኳን ሲኖ ትራክስር ወድቄ አውቃለሁ እና የሚያነሳኝ ሁላ ሰው በሄድኩበት ሁሉ እግዚአብሔር ሰው ይሰጠኛል፣ እና አምናለው ይንንም። ከዛ አይ ሌላ ዶክተር እየሻለኝ፣ በቃ ለኮንፈርሜሽን ሌላ ዶክተር እየሻለኝ እና ሌላኛው ዶክተር ሳይኝም የለም። ከዛ ሶስተኛ ከአንድ ወር በኋላ ለማንኛውም ቼክ አርግያለሁ። ከዛ ቼክ ሳረገው የለም። ከዛ አንቺ ሁለተኛ ሁለተኛ እኔ ጋር እንዳትመጪ መድኃኒቱም እንዳትወስጂ። የት ነው ቸርች ስላይ ነገርኩት፣ ታሪኬን በሙሉ ስነግረው በቃ እዛው ሄደሽ መስክሪ፣ ያንቺ ህይወት ለብዙዎች ታሪክ ይሆናል። እና እምቢ ብሎኝ። እኔ ለራሴ ተጠንቅቄ አላቅም፣ ማለት ለራሴ ተጠንቅቄ አላቅም። በጣም ብዙ ጊዜ ግን እግዚአብሔር በጣም ነው የሚጠነቀቅልኝ እና አምናለሁ፣ ደግሞ በጣም አምነዋለሁ፣ ጠይቀዋለሁ እግዚአብሔር። የዛን ዕለት እኔ እዚህ ቤት መጥቼ ስጸልይ እንደ ዳንኩኝ ተሰምቶኛል። ማለት ውስጤ እንዳሌለ በጣም አምን ነበር። ሄጄ ሳይ የለም። እና ሄደሽ መስክር ይሻለኝ። እሺ፣ ግን ዶክ እየፈራለሁ አልኩት። አይ በየሄድሽበት መመስከር አለብሽ። እግዚአብሔር የረዳሽ፣ እንዳንቺ የረዳው ሰው የለም። ስንቴ ነው ከምላጭ የተረፍሽ? እና እግዚአብሔር ነው የረዳሽ ሲለኝ ወደዚህ ቸርች መጣሁኝ ሜምበር ሆንኩኝና ቪዥኔን ቀጠልኩ። እግዚአብሔር ደግሞ ከእንደገና ከብዙ ስትራግሊንግ ከህይወትም ማለት ነው። እኔም የምነግራችሁ ስለ ህመሜ ነው። ከብዙ ውጣ ውረዶች ደግሞ አሳልፎኝ ፓስተርም ጸልዮልኝ ነበር የዛኔ እኔ ለመሄድ ተስፋ የቆረጥኩበት ሰዓት ነበርና በእሱ በኩል መልእክት መጣልኝ። አይ እዚሁ እግዚአብሔር ያከብርሻል አለኝ። እግዚአብሔር ደግሞ አከበረኝ በክብርም ዳሬኝ እና እንኳን ቤተሰቦቼ እንኳን ጓደኞቼ ታሪኬን ብዙ ሰው ያውቀዋል። ራሴ ላይ ተስፋ ቆርጬ ነበር። እኔ ሞቴን የተመኘሁባቸው ብዙ ቀናቶች ነበሩ። ግን እግዚአብሔር ያኔ በልጅነቴ ገና ከእናቴ ውስጡ እንኳን ሳልትፈጠር እራሱ የሰራኝ እግዚአብሔር፣ ያሰበኝ እግዚአብሔር ወደ ቤቱ አምጥቶኝ ደግሞ በክብር አቁሞኝ ዛሬ ለእኔ ተመርቄያለው፣ በህይወቴ ውስጥ ትምህርት ጨርሻለው። አግብቻለሁም ግን የደስታ ቀኔ ዛሬ ነው እንደገና ከፊቱ አሌሉያ። እና እኔ የነገርኳችሁ እግዚአብሔር ካደረገኝ ብዙ ነገሮች ውስጥ ጥቂቱን ነው፣ በጣም ትንሹ ነው። እያስገረመኝ እያስደነቀኝ እያቆመኝ ዛሬ ላይ አድርሶልኛል። የረዳኝ እግዚአብሔር ይመስገን ይባረክ። ሁላችንንም ደግሞ እየባረከን አመሰግ ታላቅ እልልታ ጭብጨባ ለጌታ ሃሌሉያ። አላየጻፈው የሞት ደብዳቤ ደሳው ልቤ